ስዊስ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በዓመት በትንሹ አስር ቢሊዮን ዶላር ላፍ ያደርጋሉ። ስዊስ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል ይሞታል፣ ግን ታሪክ የላቸውም። ስዊስ ካናል ሲሰራ እየሰሩ በሐሩር ምክንያት በምግብ እጥረት ምክንያት በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከይና ከእናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሳቢ አይደለም። ይህን ለማሳካት ውጊያ ግጭት ያስፈልጋል ብለን አናምንም ለዚህም ነው ለአምስት አመታት ስንለማመጥ የነበረው አሁንም በሰላም በአለም ህግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር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 እንችላለን የሚለውን ነገር ለማየትና፣ መዳረሻችን የሚያጓጓ ነው፣ አያስተኛም። የኢትዮጵያን ብልጽግና ማየት፣ የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። ይህ ጉጉት፣ ይህ ፍላጎት በታሪክ ካየነው ስብራት ወደምንፈልገው ራዕይ ለመድረስ፣ እንዲሁ እንዲው በዝል ላይ ብቻ ሳይሆን መንገዱን በትክክል መቀየስ ይፈልጋል። ሶስተኛው መንገዱ ነው። እንዴት ብንጓዝ ነው ያን የሚያጓጓ ራእይ ልናሳካ የምንችለው? አንደኛ ከውስጥ ወደ ውጭ በማየት ነው። የኢትዮጵያ ክርስትና፣ የኢትዮጵያ እስልምና ለዓለም የሚያስተምረው ትርፍ ዕውቀት ያለው እንጂ ከዓለም የሚናፍቅ ሊሆን አይችልም። ምክንያቱም ክርስትና ተጀምሮ በሰላሳ ዓመቱ ገደማ ነው ኢትዮጵያ የገባው። እስልምና ተጀምሮ በተጀመረበት አገር ሳይስፋፋ ነው ኢትዮጵያ የገባው። አንድ ሺህ ዓመት የደለበ ዕውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየት አለብን። ከውጭስ መማር አለብን። ያለፉን የቀደሙን የሰለጠኑ የፈጠሩ ሀገራት አሉ። መማር አለብን፣ መቅዳት የለብንም። መማር ነው ያለብን። ከነሱ ስንማር የእኛን ምርምረን አሰናስለን ግልጥ ያለ ሀሳብ መያዝ ስንችል የአቅምና የአቋም ድማሮን ስንፈጥር ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠርን ተአምር መስራት እንችላለን። የአቅምና የአቋም ድማሮ ግን መፍጠር አስቸጋሪ ሆኖ ለሚታየን ዜጎች የዛሬው መድረክ በቂ አስተማሪ ይመስለኛል። አብይና ዘሪሁን፣ አብይና ጌታቸው፣ አብይና ፈላስፋው ዳኛቸው ስለ ሀገራቸው ጉዳይ በአንድ ቦታ የሚቀራረብ ቋንቋ መነጋገር የሚችሉ ከሆነ ከነዚህ ሰዎች የተለየ ክሪቲክ ከነዚህ ሰዎች የተለየ ሀሳብ የሚያንሸራሽር እምብዛም እምብዛም የለም። ዳኛቸው ማለት እድሜ ልኩን በመተቸት በመቃረን፣ ሀሳብ በማመንጨት በመጠየቅ የራሱን ስራ እስኪሰዋ ድረስ ተጋድሎ ያደረገ ከቤተሰብ እስኪቃረን ድረስ ተጋድሎ ያደረገ የረጅም ዘመን የበቃ ምሁር ነው። ዘሪሁን በኢህአደግ በመጀመሪያ ወራት ከዩኒቨርስቲው ከተባረሩ ምሁራን መካከል አንዱ ነው። በዚሁ ስራው ኢህአደግ ውስጥም ደጋፊ ተቺ ነበር፣ በእኛ ጊዜም ተቺ ነበር። ለመተቸት ሀሳብ ለመመንዘር ችግር ያለባቸው ሰዎች አይደሉም። የጌታቸውን መናገር አያስፈልግም ብዬ ከነዚህ ሰዎች የተሻለ የደረጀ ሐሳብ ይዞ በኢትዮጵያ ናሽናል ኢንትረስት ላይ የሚታገል ብዙ ሰው አላየውም። ለሁላችንም ኢትዮጵያ ትበቃለች። የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው የምንደመረው። በአንድ አዳራሽ በአንድ አዳራሽ ተወያይተን በዚያው አዳራሽ ሐሳብ ለመቋጨት ብቻ አይደለም፣ ከአዳራሽ ውጪ የሚንሸራሸሩ ሐሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ነው። የተከበራችሁ ታዳሚያን፣ በኢትዮጵያ ታሪክ እንደዚህ ዘመን ሁሉም ሰው ተናጋሪና ተንታኝ የሆነበት ዘመን አልነበረም። አንዳንዴ ለቀደሙት መንግስታት ሳስብ እንደ ዛሬ ፌስቡክ እንደ ዛሬ ዩቱብ እንደ ዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ እፈራለሁ። ምክንያቱም 97 አመተ ምህረት እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ የኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበር ኢቲቪ የሚባል ፣ ፋና እንኳን ቲቪ አልነበረውም። ኢሳት አልነበረም። በአንድ ቲቪ ያን ያክል ከታመስንና ያን ያክል ከሞትን እንደዛ ላይ በመቶዎች የሚቆጠሩ ቲቪዎች ባሉበት ጊዜ ውስጥ ያ ትኩሳት ቢኖር መንግስታት ሾካብ ዘርቨር ኖሯቸው በትዕግስት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁም ማሰብ አይሳ ናቸው ሾካብ ዘርቨሩ በርከት ያሉ ሾኮችን የሚሸከምበት ዋናው ምክንያት የሚያጓጓ ራዕይ ስላለ ነው። እልህ፣ ወኔ፣ ቁጣ ጠፍቶ ሳይሆን ያ የሚያጓጓው የብልጽግና ራዕይ ግድ የለም እኛ ስንራገጥ ነገር እንዳያልፈን በትዕግስት አብዞርብ እያደረግን ብንሻገር ይሻላል የሚል ምርጫ ስለወሰድን ፕሮፌሰር ብርሃኑ ነጋ፣ አቶ ጌታቸው ረዳ፣ አቶ መላኩ አለበል እና ሌሎች ባለስልጣናት በጋራ ሆነው የኢትዮጵያን መንግስት የሚመሩ ከሆነ የኢትዮጵያ መንግስትም ሀሳብ እና ብቃት ካላቸው ለመቀበል ዝግጁ ከሆነ ቢያንስ ቢያንስ በመጽሐፍ እና በንግግር እንጨቃጨቅ ይሆናል እንጂ የሚያደባድብ የሚያጋድል ምክንያት የለም ማለት ነው። ስለዚህ መንገዱ በተቻለ መጠን ኢትዮጵያውያንን በጋራ ራዕይ ላይ መሰብሰብ ያስፈልጋል ብሎ ያምናል። ኢትዮጵያውያን በጋራ ራዕይ ከተሰባሰቡ በኋላ ስብራት ለይተን መፍትሄ ማበጀት ደግሞ ያስፈልጋል። የኢትዮጵያ የእድገት ጉዞ ስብራት፣ የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄም መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ ኢትዮጵያውያን፣ ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ሲዳማ ባንባባል ያ ቢከበር በጋራ መቆም ብንችል መፍጠን እንችላለን፣ መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን መከተል ሳይሆን መዝለል እንችላለን። ከተቀባይነት ተከታይነት መላቀቅ እንችላለን። ሀሳብ ተቀብለን ገንዘብ ተቀብለን ሚሽን ተቀብለን ኢትዮጵያ ላይ መለማመድ ተገቢ አይመስለኝም። የብዙዎች ችግር ፊዚካሊ አልተገዛንም ብንልም ቨርቹአሊ በብዙ የቆሸሹ ሐሳቦች የተገዛ ስብስብ ያለበት ሀገር ነው ኢትዮጵያ። የሰውን ሐሳብ ከናሽናል ኢንትረስት አንጻር መመዘን ከተቸገርን፣ እዚያ ማዶ የምንሰማ ሁሉ ትክክል ከሆነ ለመመርመር ማንዘጋጅ ከሆነ የኢትዮጵያን ብልጽግና ማረጋገጥ እንቸግራለን። ስለሆነም መደመር አለብን ምን መከፋፈል የኛ የኢትዮጵያውያን ሐሳብ ሳይሆን ኢምፖዝ የተደረገ ቶት ስለሆነ ያለ መከላከል እንደመራለን። ሌላው በጉዟችን ማየት ያለብን ነገር የስነ ልቦና ስብራት ነው። ተሰብረናል። አንችልም ባዮች ነን። ይሄ ነገር አዲስ አበባ ነው። ይሄ ነገር ኢትዮጵያ ነው። የአዲስ አበባን ኮሪደር ዲዛይን ያደረገላችሁ ማን ነው? ገንዘቡ ከየት መጣ? ማን ነው ኮንትራክተሩ? ለምን ኢትዮጵያውያን አንችልም ብለን ተቀብለናል። አንችልም ስላል ባለቤት ይፈለግለታል። ጥሩ ነገር ከታየ የኛ አይደለም፣ የሌላ ሰው ነው። ይሄ የስነ ልቦና ስብራት ከላይ እስከታች ነው ያለ። ወንድምናቶቼ፣ እንችላለን። የምንችለው በጠራ ሐሳቤ ከግል ፍላጎት ባሻገር ለወል መሻት የምንጠካ ከሆነ ነው። እንኳን ዛሬ በ21ኛው ክፍለ ዘመን የዛሬ 155 ዓመት ገደማ ህልም ያላቸው ሰዎች በምዕራብና በምስራቅ መካከል ያለን ጋሬጣ ያለን ተራራ ያለን መሰናክል አፍርሰው ድልድይ ለማድረግ ወሰኑ በምዕራብና በምስራቅ መካከል የሚደረገውን የንግድ ጉዞ በ8900 ኪሎ ሜትር ለመቀነስ ሱዊስ ካናል የሚባል ተራራ ሱዊስ ካናል የሚባል ግድግዳ ማፍረስ ወሰኑ ሱዊስ ካናል 193 ገደማ ኪሎ ሜትር ነው ያን ሲወስኑ እንደዛሬ በቂ ማሽን አልነበረም እንደዛሬ የሚመች የኮንስትራክሽን አቅም አልነበረም ብዙዎች ሞተዋል ያን ለማሳካት ሲያልቅ ግን 8900 ኪሎ ሜትር የአስር ቀን ጉዞ በምዕራብና በምስራቅ የዓለማችን ክፍል አሳጥሯል ለምን ንግድ ወሳኝ ነው ለንግድ የሚመች መንገድም ወሳኝ ነው። በኢትዮጵያና በህንድ መካከል ድልድይ እንጂ ዳገት አልነበረም በታሪካችን ለዚህም ባህላችን፣ በርካታ ነገሮቻችን ይተሳሰራሉ። ዛሬ የእኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ ወዳለሁ። ኢትዮጵያ ትችላለች። የዛሬ 155 ዓመት ስዊስ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በዓመት በትንሹ አስር ቢሊዮን ዶላር ላፍ ያደርጋሉ። ስዊስ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል ይሞታል፣ ግን ታሪክ የላቸው። ስዊስ ካናል ሲሰራ እየሰሩ በሃሩር ምክንያት በምግብ እጥረት ምክንያት በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከይና ከእናንተ መካከል የማይሞት ኢተርነል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሂሳብ አይደለም። ይሄን ለማሳካት ውጊያ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለአምስት አመታት ስንለማመጥ የነበረው። አሁንም በሰላም በአለም ህግ መሰረት ኢትዮጵያን ከዘጋት በር እና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ነገር ግን ኢትዮጵያ የጂኦግራፊ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 የሚጀምርበትን ጊዜ ማየት እፈልጋለሁ። ኢትዮጵያ ማገዝ አለባት። ልክ ሌሎች እኛን ለማገዝ ተከራክረው እንደሚወስኑት እኛም ወንድሞቻችንን ለማገዝ በግልጽ ህግና ስርዓት ተከትለን ተወያይተን ገንዘብ አሎኬት አድርገን ወንድሞቻችን የምናገዝ መሆን አለብን። ያ እንዲሆን ደግሞ አራተኛውማ ያስፈልጋል። መንግስት መንግስት መንግስት ማለት በዓለም ላይ ከተፈጠሩ ነገሮች ሁሉ የሚበልጠው ትልቁ ፈጠራ ማለት ነው። ኒውክሌር ሳይንስ አይደለም፣ ስፔስ ሳይንስ አይደለም፣ አርቲፊሻል ኢንተለጀንስ አይደለም። ትልቁ ፈጠራ መንግስትን መፍጠር ነው። አልበርት አንስታይን ኢዝ ኢኳል ቱ ኤም ሲ ስኩዌር ያለውን ቀመር መንግስት አልቦ በሆነ ሁኔታ ውስጥ ቢቀምረው ታቅፎት ይቀር ነበር። ያን ፈጠራ ያን ህልም እውን ያደረገው መንግስት ነው። ማንኛውም ፈጠራ መንግስት ባልጠነከረበት ሁኔታ ይመክናል። ይህ መንግስት ከፈጠራ ሁሉ ለየት የሚያደርገው ምንድን ነው ያላቸውኝ እንደሆነ የአፈጣጠር መነሾ ነው። ተፈጥሯዊ ስለሆነ ነው። ቤተሰብ ከሚባል እጅግ መሰረታዊ ተቋም አድጎ በርከት ያሉ ማህበረሰቦችን የሚያቅፍ የተገለጠ ራዕይ ያለው ሃይራርኪ ያለው የጋራ ህልም ያለው ለጋራ ኮዝ በጋራ የሚሰራ ተቋም የሰው ልጅ መፍጠር በመቻሉ ነው። ሰርቫይቭ ማድረግ የቻለውም እንጂ ግማሹ የዓለም ዜጋ የአውሬ ራት ሆኖ ሊቀር ይችል ነበር። መንግስት ወሳኝ የሚሆንበት ዋናው ምክንያት ዛሬ ላይ ቆሞ ነገን መስራት በመቻሉ ነው። ያለነው ዛሬ ነው። እምናወራው ስለ መውጫ መግቢያ በራችን ነው። ያ መውጫ በር ሲሳካ እዚህ ካለነው ግማሻችን ላኖር እንችላለን። ነገር ግን ልጆቻችን በተዘጋ አገር ውስጥ የሚኖሩ ደሃና ለማኞች ሳይሆኑ የታሪክ ሰሪ ልጆች ሆነው ልማታቸውን አፋጥነው ወንድም ህዝቦች የሚደግፉ ይሆናሉ። ነገን ዛሬ ላይ ማየት መስራት ለሚለው ቀለል ባለመንገድ ለመገንዘብ ኢትዮጵያውያን የአፍሪካ እግር ኳስ ጫዋታ በመጣ ቁጥር ያዝናሉ ይተክዛሉ ይተቻሉ ለምን የኢትዮጵያ ብሔራዊ ቡድን በእንደዚያ ባለው መድረክ ልክ እንደ ሩጫው ስመጥር ስራ ሲሰራ ስለማያዩ ዛሬ በእርግጠኝነት የምነግራችሁ የዛሬ አስር ዓመት ቢበዛ የዛሬ 10 ዓመት የኢትዮጵያ ብሔራዊ ቡድን በአፍሪካ ውስጥ አስደናቂ ስራ ሰርቶ እኛም እንደሌሎቹ የምንተክስ ሳንሆን በአፍሪካ መድረክ፣ በዓለም መድረክ በልጆቻችን የተካነ ብቃት የምንኮራበት ጊዜ ይመጣል። ይሄ ምኞት አይደለም፣ በስራ የተገለጠ ነው። አዲስ አበባ ላይ ከመቶ በላይ ጥቃቅን ስታዲየሞች ገንብተናል። በየሰፈሩ እንደምታዩት ለምን እሱን ሳትሰራ ቴሌቪዥን እያየ ብትቆጭ ከቁጭት ባሻገር ውጤት እታያ አትችልም። ፋውንዴሽኑን ብትሰራ ግን ነገ ለውጥ ይመጣል። ለዚህ ነው መንግስት ዛሬ ላይ ሆኖ ነገን የሚተልመው። የዛሬ ሁለት ዓመት ሶስት ዓመት ባይደርስልኝ አምስት፣ ስድስት፣ ሰባት አስር ዓመት ላይ ኢትዮጵያ ጠንካራ ቲም እንዲህ ዶራት ዛሬ ኢንቨስት ማድረግ አለብኝ ብሎ መንግስት ይሰራል። ይሄ አንዱ ማሳያ ነው። ሁለተኛው ማሳያ የትምህርት ጥራት ነው። የኢዜማው ሊቀመንበር የሚመራው ትምህርት ሚኒስቴር የትምህርት ጥራት ማረጋገጥ አለብን ብለን ሮድማፕ አውጥተን ከወሰን በኋላ በመጀመሪያው አመት፣ በሁለተኛው አመት የነበረውን ጩኸት ታውቃላችሁ።